መኃልየ መኃልይ ዘሰሎሞን ከመዝሙር ሁሉ የሚበልጥ የሰሎሞን መዝሙር። በአፉ መሳም ይሳመኝ፤ ፍቅር ከወይን ጠጅ ይልቅ መልካም ነውና። ዘይትህ መልካም አዛለው ስምህ እንደሚፈዝ ዘይት ነው። ስለዚህ ደናግል ወደዱህ። ሳበኝ፤ ከአንተም በኋላ እንሮጣለን። ንጉሡ ወደ ቤቱ አገባኝ፤ ባንተ ደስ ይለናል ሐሴትም እናደርጋለን ከወይን ጠጅ ይልቅ ፍቅርን እናስባለን። በቅንነት ይወዱሃል። እናንተ ኢየሩሳሌም ቆነጃጅት ሆይ እኔ ጥቁር ነኝ፣ ነገር ግን ውብ ነኝ እንደ ቄዳር ድንኳኖች፣ እንደ ሰለሞንም መጋረጃዎች። ፀሐይ መልኬን አክስሎታልና ጥቁር ስለሆንኩ አትዩኝ። የእናቴ ልጆች ተጣሉኝ፣ የወይን ቦታዎችንም ጠባቂ አደረጉኝ። ነገር ግን የእኔን ወይን ቦታ አልጠበቅኩም። ነፍሴ የወደደችህ አንተ ንገረኝ፤ ወዴት ታሰማራለህ? በቀትርስ ጊዜ ወዴት ትመስጋለህ? ስለ ምን እስከ ባልንጀሮች መንጎች በኋላ ቀበዘበዛለሁ? አንቺ በሴቶች ዘንድ የተዋብሽ ሆይ፣ ያለወቅሽ እንደሆን የመንጎችን ፍለጋ ተከትለሽ ውጪ፤ የፍየል ግልገሎችሽንም በረኞች ድንኳኖች አጠገብ አሰማሪ። ወዳጄ ሆይ በፈርዖን ሰረገሎች እንዳለ ፈረስ መሰልሁሽ። የጉንጭሽ ውበት በከበረ ሉል፣ አንገትሽም በእንቁ ድር ያማረ ነው። ባለ ብር ጉብጉብ የሆነ የወርቅ ጠልሰም እናደርግልሻለን። ንጉሡ በማዕዱ ሳለ የኔን ናርዶስ መዓዛውን ሰጠ። ውዴ ለእኔ በጡቶቼ መካከል እንደሚያርፍ እንደ ተቋጠረ ከርቤ ነው። ውዴ ለእኔ ባይን ጋዲ ወይን ቦታ እንዳለ እንዳበባ አቀፍ ነው። ወዳጅ ሆይ፣ እነሆ ውብ ነሽ፤ እነሆ አንቺ ውብ ነሽ፤ ዓይኖችሽም እንደ ርግቦች ናቸው። ውዴ ሆይ፣ እነሆ አንተ ውብ ነህ፣ መልከ መልካምም ነህ፤ አልጋችንም ለምለም ነው። የቤታችንም ሰረገላ የዝግባ ዛፍ ነው፣ የጣሪያችንም መዋቀሪያ የጥድ ዛፍ ነው። እኔ የሳሮን ጽጌረዳ የቆላማ አበባ ነኝ። በእሾህ መካከል እንዳለ የሱፍ አበባ እንዲሁ ወዳጄ በቆነጃጅት መካከል ናት። በዱር እንዳለን ኮይ እንዲሁ ውዴ በልጆች መካከል ነው። ከጥላው በታች እጅግ ወድጄ ተቀመጠ፤ ፍሬውም በጉሮሮዬ ጣፋጭ ነው። ወደ ወይን ጠጁን ቤት አገባኝ፤ በእኔ ላይ ያለው ዓላማውም ፍቅር ነው። በዘቢብም አጽናኑኝ በእንኮ ያበረታቱኝ፣ በፍቅሩ ተነድፌ ታምም ያለሁና። ግራው ከራሴ በታች ናት፣ ቀኙም ታቅፈኛለች። እናንተ የኢየሩሳሌም ቆነጃጅት ሆይ እርሱ እስኪፈልግ ድረስ ፍቅርን እንዳታስነሱትና እንዳታነሳሱት በሚዳቋ በምድረ በዳም ዋላ አምላችኋለሁ። እነሆ የውዴ ቃል በተራሮች ላይ ሲዘልል በኮረብቶችም ላይ ሲወረወር ይመጣል። ውዴ ሚዳቋን ወይም የዋላንም ቦሳ ይመስላል። እነሆ በመስኮቶች ሲጎበኝ በአይነ ርግብም ሲመለከት እርሱ ከቅጥራችን በኋላ ቆሟል። ውዴ እንዲህ ብሎ ተናገረኝ። ወዳጄ ሆይ ተነሺ፣ ውበቴ ሆይ ነይ። እነሆ ክረምት አለፈ፣ ዝናቡም አልፎ ሄደ። አበቦች በምድር ላይ ተገለጡ፣ የዜማም ጊዜ ደረሰ፣ የቁርዬውም ቃል በምድራችን ተሰማ። በለሱ ጎመራ፣ ወይኖችም አበቡ፣ ማዛቸውንም ሰጡ። ወዳጄ ሆይ ተነሺ፣ ውበቴ ሆይ ነይ። በዓለት ንቃቃትና በገደል መሸሸጊያ ያለሽ እርግብ ሆይ ቃልሽ መልካም፣ ፊትሽ ያማረ ነውና መልክሽን አሳይ ድምፅሽንም አሰሚኝ። ወይናችን አብቧልና የወይናችንን ቦታ የሚያጠፉትን ቀበሮች ጥቃቅኑን ቀበሮች አጥምዳችሁ ያዙልን። ውዴ የእኔ ነው እኔም የእርሱ ነኝ፤ በሱፍ አበባዎች መካከልም መንጋውን ያሰማራል። ውዴ ሆይ ቀኑ እስኪነፍስ ጥላውም እስኪሸሽ ድረስ ተመለስ፤ በቅመም ተራራ ላይ ሚዳቋውን! ወይም የዋላውን እንቦሳ ምሰል። ሌሊት በምንጣፌ ላይ ነፍሴ የወደደችውን ፈለግኩት፣ ፈለግኩት፤ አላገኘውትም። እነሳለው፣ በከተማይቱ ምዞራለው፣ ነፍሴ የወደደችውን በጎዳናና በአደባባይ ፈልጋለው፤ ፈለግኩት፣ አላገኘውትም። ከተማይቱን የሚዞሩት ጠባቂዎች አገኙኝ፤ ነፍሴ የወደደችውን አያችሁትን? አልኋቸውም። ከእነርሱም ጥቂት ልፍ ብዬ ነፍሴ የወደደችውን አገኘሁት ያሱትም ወደ እናቴም ቤት ወደ ወላጅ እናቴ መልፍኝ እስካገባው ድረስ አልተውትም። እናንተ የኢየሩሳሌም ቆነጃጅት ሆይ፣ እርሱ እስኪፈልግ ድረስ ፍቅርን እንዳታስነሱትና እንዳታነሳሱት በሚዳቋ በምድረ በዳም ዋላ አምላችኋለሁ። መዓዛም እንደ ከርቤና እንደ ዕጣን የሆነችው ከልዩ ከነጋዴ ቅመም ሁሉ የሆነችው ይህች ከምድረ በዳ እንደ ጢስ ምሰሶ የወጣችሁ ማን ናት? እነሆ የሰለሞን አልጋ ናት። ከእስራኤል ኃያላን ስድሳ ኃያላን በዙሪያው ናቸው። ሁሉም ሰይፍ የያዙ ሰልፈኞች ናቸው። በሌሊት ከሚወድቀው ፍርሃት የተነሳ ሰው ሁሉ ሰይፉ በወገቡ አለ። ንጉሡ ሰሎሞን መሸከሚያን ከሊባኖስ እንጨት ለራሱ አሰራ። ምሰሶቹን የብር መደገፊያውንም የወርቅ መቀመጫውንም ሐምራዊ ግምጃ አደረገ። ውስጡ በኢየሩሳሌም ቆነጃጅት ፍቅር የተለበጠ ነው። እናንተ የጽዮን ቆነጃጅት ውጡ፣ እናቱ በሰርጉ ቀንና በልቡ ደስታ ቀን ያደረገችለትን አክሊል ደፍቶ ንጉሥ ሰሎሞንን እዩ። ወዳጄ ሆይ፣ እነሆ ውብነሽ እነሆ አንቺ ውብነሽ በዓይነ ርግብ መሸፈኛሽ ውስጥ ዓይኖችሽ እንደ ርግቦች ናቸው፤ ጠጉርሽ በገላ ተራራ እንደሚወርድ እንደ ፍየል መንጋ ነው። ጥርሶችሽ ታጥበው እንደተሸለቱ ሁሉም መንታ እንደወለዱ ከነርሱም መካን እንደሌለባቸው መንጎች ናቸው። ከንፈሮችሽ እንደ ቀይ ሐር ፈትል ናቸው፤ አፍሽ የሚያማረ ነው በአይነ ርግብ መሸፈኛሽ ውስጥ ጉንጭና ጉንጭሽ እንደ ተከፈለ ሮማን ናቸው። አንገትሽ ለሰልፍ ዕቃ መስቀያ እንደ ተሰራው እንደ ዳዊት ግንብ ነው፤ ሺህ ጋሻ የሃያላንም መሳሪያ ሁሉ ተንጠልጥሎበታል። ሁለቱ ጡቶችሽ መንታ እንደ ተወለዱ በሱፍ አበባ መካከል እንደሚሰማሩ እንደሚዳቋ አገልገሎች ናቸው። ቀኑ እስኪ ነፍስ ጥላውም እስኪ ያልፍ ድረስ ወደ ከርቤው ተራራ ወደ ዕጣኑም ኮረብታ ይሄዳለሁ። ወዳጅ ሆይ ሁለንተና ሹብ ነው ነውርም የለብሽ። ሙሽራዬ ሆይ ከሊባኖስ ከእኔ ጋር ነይ፣ ከሊባኖስ ከእኔ ጋር ነይ፤ ከአማና ራስ፣ ከሳኒርና ከኤርሞን ራስ፣ ከአንበሶች መኖሪያ፣ ከነብሮችም ተራራ ተመልከች። እህቴ ሙሽራ ሆይ ልቤን በደስታ ሳበድሽው፤ አንድ ጊዜ ባይኖችሽ፣ ከአንገትሽስ ድሪ በአንዱ ልቤን በደስታ ሳበድሽው። እህቴ ሙሽራ ሆይ ፍቅርሽ እንዴት መልካም ነው! ፍቅርሽ ከወይን ጠጅ ይልቅ እንዴት ይሻላል! የዘይትሽ መዓዛ ከሽቱ ሁሉ። ሙሽራዬ ሆይ ከከንፈሮችሽ ማር ይጠበጠባል፤ ከምላስሽ በታች ማርና ወተት አለ። የልብስ ሽም መዓዛ እንደ ሊባኖስ ሽታ ነው። እህቴ ሙሽራ የተቆለፈ ገነት፣ የተዘጋ ምንጭ፣ የታተመም ፈሳሽ ናት። ቡቃያሽ ሮማንና የተመረጠ ፍሬ ቆ ከናርዶስ ጋር ያለበት ገነት ነው። ናርዶስ ከቅጋ ጋር የሽቱ ሳርና ቀረፋ ከልዩ ልዩ ዕጣን ጋር ከርቤና ሬት ከክቡር ሽቱ ሁሉ ጋር አንቺ የገነት ምንጭ የሕይወቱ ውሃ ጉድጓድ፣ ከሊባኖስም የሚፈስ ወንዝ ነሽ። የሰሜን ነፋስ ሆይ ተነስ፣ የደቡብም ነፋስ ና፤ በገነቴ ላይ ንፈስ፣ ሽቱም ይፍሰስ። ውዴ ወደ ገነቱ ይግባ፣ መልካሙም ፍሬ ይብላ። እህቴ ሙሽራዬ ሆይ ወደ ገነቴ ገባው፤ ከርቤን ከሽቱዬ ጋር ለቀምሁ፤ እንጀራዬን ከማሬ ጋር በላው፤ የወይን ጠጄን ከወተቴ ጋር ጠጣው። ባልንጀሮቼ ሆይ ብሉ፤ ወዳጄ ሆይ ጠጪ፤ እስክትረኪ ድረስ ጠጪ። እኔ ተኝቻለሁ፣ ልቤ ግን ነቅቶአል፤ የውዴ ቃል ነው፣ እርሱም ደጁን ይመታል፤ እህቴ፣ ወዳጄ፣ ርግቤ፣ መደምደሚያዬ ሆይ፣ በራሴ ጠል፣ በቈንዳላዬም የሌሊት ነጠብጣብ ሞልቶበታልና ክፈችልኝ። ቀሚሴን አወለቅሁ፤ እንዴት እለብሰዋለሁ? እግሬን ታጠብሁ፤ እንዴት አሳድፈዋለሁ? ውዴ እጁን በቀዳዳ ሰደደ፤ አንጀቴም ስለርሱ ታወከ። ለውዴ ከፍትለት ዘንድ ተነሳው እጆቼ በደጁ ሞር ወሪያ ላይ ከርቤን አፈሰሱ፤ ጣቶቼ ፈሳሹን ከርቤ አንጠበጠቡ። ለውዴ ከፈቱለት፤ ውዴ ግን ፈቀቅ ብሎ አልፎ ነበር። ነፍሴ ከቃሉ የተነሳ ደነገጠች። ፈለግሁት፣ አላገኘሁትም፤ ጠራሁት፣ አልመለሰልኝም። ከተማይቱን የሚዞሩ ጠባቂዎች አገኙኝ፣ መቱኝ፣ አቆሰሉኝም፤ ቅጥር ጠባቂዎች የሚያይን እርግብ መሸፈኛዬን ወሰዱት። እናንተ የኢየሩሳሌም ቆነጃጅት ሆይ፣ አምላችኋለሁ፣ ውዴን ያገኛችሁት እንደሆነ እኔ ከፍቅር የተነሳ መታመሜን ንገሩት። አንቺ በሴቶች ዘንድ የተዋብሽ ሆይ፣ ከሌላ ወዳጅ ይልቅ ውድሽ ማን ነው? ይህን የሚያህል አምለሽናልና፣ ከሌላ ወዳጅ ይልቅ ውድሽ ማን ነው? ውዴ ነጭና ቀይ ነው፤ ከእልፍ የተመረጠ ነው። ራሱ ምዝምዝም ወርቅ ነው፤ ቆንዳላዊ፣ የተዝረፈረፈ ነው፤ እንደ ቁራ ጥቁረትም ጥቁር ነው። ዓይኖቹ በሙሉ ፈሳሽ አጠገብ እንዳሉ በወተት እንደ ታጠቡ በፈሳሽ ውሃ አጠገብ እንደተቀመጡ እንደ ርግቦች ናቸው። ጉንጩና ጉንጩ የሽቱ መደብ እርከን እንዳለበት እንደ ሽቱ አትክልት ናቸው። ከንፈሮቹ እንደ አበቦች ናቸው፤ የሚፈስ ከርቤን የሚያንጠበጥባሉ። እጆቹ የቢረሊ ፈርጥ እንዳለበት እንደ ወርቅ ቀለበት ናቸው። አካሉ ብልሃተኛ እንደሰራው በሰንፔር እንዳጌጠ እንደ ዝሆን ጥርስ ነው እግሮቹ በመዝምዝም ወርቅ እንደ ተመሰረቱ እንደ እብነ በረድ ምሰሶች ናቸው መልኩ እንደ ሊባኖስና እንደ ዝግባ ዛፍ መልካም ነው አፉ እጅግ ጣፋጭ ነው እርሱም ፈጽሞ ያማረ ነው እናንተ የኢየሩሳሌም ቆነጃጅት ሆይ ውዴ ይህ ነው ባልንጀራዬም ይህ ነው አንቺ በሴቶች ዘንድ ተዋብሽ ሆይ፣ ካንቺ ጋር እንፈልገው ዘንድ ውድሽ ወዴት ሄደ? ውድሽስ ወዴት ፈቀቅ አለ? ውዴ በገነቱ መንጋውን ያሰማራ ዘንድ አበባውን የሚሰበስብ ዘንድ ወደ ሽቱ መደብ ወደ ገነቱ ወረደ። እኔ የውዴ ነኝ፣ ውዴም የእኔ ነው፤ በሱፍ አበባ መካከል መንጋውን ያሰማራል። ወዳጄ ሆይ እንደ ቴርሳ ውብ ነሽ፣ እንደ ኢየሩሳሌምም የሚያማርሽ ነሽ ዓላማ ይዞ እንደ ተሰለፈ ሰራዊት ታስፈሪ ያለሽ አውከውኛልና ዐይኖችሽን ከፊቴ መልሺ። ጠጉርሽ ከገለዓድ እንደወረደ እንደ ፍየል መንጋ ነው። ጥርሶችሽ ታጥበው እንደወጡ ሁሉ መንታ እንደወለዱ ከእነርሱም መካን እንደሌለባቸው መንጎች ናቸው። በዐይነ ርግም መሸፈኛሽ ውስጥ ጉንጭና ጉንጭሽ እንደ ተከፈለ ሮማን ናቸው። ስድሳ ንግሥታት ሰማንያም ቁባቶች ቁጥር የሌላቸውም ቆነጃጅት አሉ። ርግቤ፣ መደምደሚያዬም አንዲት ናት፤ ለእናትዋ አንዲት ናት፤ ለወለደቻትም የተመረጠች ናት። ቆነጃጅትም አይተዋ ሞገሷት፤ ንግሥታትና ቁባቶችም አመሰገኗት። ይህች እንደ ማለዳ ብርሃን የምትጎበኝ እንደ ጨረቃ የተዋበች እንደ ፀሐይም የጠራች ዓላማ ይዞ እንደ ተሰለፈ ሰራዊት የምታስፈራ ማን ናት? የወንዙን ዳር ልምላሜ አይ ዘንድ ወይኑ አብቦ ሮማኑም አፍርቶ እንደሆነ እመለከት ዘንድ ወደ ገውዝ ገነት ወረዱ። ሳላውቅ ነፍሴ በከበረው ሰረገላ ላይ አስቀመጠችኝ። አንቺ ሱላማጢስ ሆይ ተመለሽ፣ ተመለሽ፤ እናይሽ ዘንድ ተመለሽ፣ ተመለሽ በሱላማጢስ ምን ታያላችሁ እርሷ እንደ ማሃናይም ዘፈናት አንቺ የመኮንን ልጅ ሆይ እግሮችሽ በጫማ ውስጥ እንዴት ውቦች ናቸው ዳሌዎችሽስ በአንጥረኛ እጅ እጅ እንደተሰሩ እንደ እንቁዎች ይመስላሉ እንብርትሽ የወይን ጠጅ እንደማይጎድልበት እንደ ተነጠጠ ጽዋ ነው ሆድሽ እንደ ስንዴ ክምር በአበባም እንደ ታጠረ ነው ሁለቱ ጡቶችሽም እንደ ሁለት መንታ እንደ ሚዳቋ ግልገሎች ናቸው። አንገትሽ እንደ ዝሆን ጥርስ ግንብ ነው። ዓይኖችሽ በሐሴቦን ውስጥ በባትረቢ በር አጠገብ እንደ ውሃ ኩሬዎች ናቸው። አፍንጫሽ ወደ ደማስቆ አፋዛሽ እንደሚመለከት እንደ ሊባኖስ ግንብ ነው። ራስሽ እንደ ቀርሜሎስ ተራራ በላይሽ ነው፤ የራስሽም ጠጉር እንደ ሐምራዊ ሐር ነው፤ ንጉሱ በሹሩባው ታስሯል። ወዳጄ ሆይ፣ እንዴት የቤት ዋብሽነሽ! እንዴትስ ደስ ታሰኛለሽ። ይህ ቁመትሽ የዘንባባ ዛፍ ይመስላል! ጡቶችሽም የወይን ዘለላ ይመስላሉ! ወደ ዘንባባው ዛፍ እወጣለሁ፣ ጫፎቿንም እይዛለሁ አልሁ። ጡቶችሽ እንደ ወይን ዘለላ፣ ያፍንጫሽም ሽቱ እንደ እንኰይ ናቸው! ጉሮሮሽ ለወዳጄ እየጣፈጠ እንደሚገባ የተኙትን ከንፈሮች ይናገሩ ዘንድ እንደሚያደርግ እንደ ማለፊያ የወይን ጠጅ ነው። እኔ የውዴ ነኝ፣ የእርሱም ምኞት ወደ እኔ ነው። ውዴ ሆይ ና፣ ወደ መስክ እንውጣ፣ በመንደሮችም እንደር። ወደ ወይኑ ቦታ ማልደን እንሂድ፤ ወይኑ አብቦ አበባውን ፍሬያን ጀርግጎ ሮማኑም አፍርቶ እንደሆነ እንይ። በዚያ ውዴ እንሰጥሃለሁ። ትርንጎዎች መዓዛን ሰጡ፤ መልካሞች ፍሬዎች ሁሉ አሮጌው ከአዲሱ ጋር በደጃችን አሉ፤ ውዴ ሆይ ሁሉ ላንተ ጠበቅሁልህ። አንተ የእናቴን ጡት እንደጠባ እንደ ወንድሜ ምን ነው በሆን፤ በሜዳ ባገኘው ጊዜ በሳሙህ፤ ማንም ባልናቀኝም ነበር። መርቼ ወደ እናቴ ቤት ባገባው በዚያም አንተ ባስተማርከኝ እኔም ከመልካሙ ወይን ጠጅ ከሮማኔም ውኃ ባጠጣውህ ነበር። ግራው ከራሴ በታች በሆነች ቀኙም ባቀፈችኝ ነበር። እናንተ የኢየሩሳሌም ቆነጃጅት ሆይ እርሱ እስኪፈልግ ድረስ ፍቅር እንዳታስነሱት እንዳታነሳሱትም አምላችኋለሁ። በውዷ ላይ ተደግፋ ከምድረ በዳ የምትወጣ ይህች ማናት? ከንኮይ በታች አስነሳውህ። በዚያ እናትህ ወለደችህ፣ በዚያም ወላጅ እናትህ አማጠችህ። እንደ ማህተም በልብህ እንደ ማህተም በክንድህ አኑረኝ፤ ፍቅርህ እንደ ሞት የበረታች ናትና፣ ቅናትም እንደ ሲኦል የጨከነች ናትና፤ ፍንጣሪዋ እንደ እሳት ፍንጣሪ፣ እንደ እግዚአብሔር ነበልባል ነው። ብዙ ውኃ ፍቅርን ያጠፋት ዘንድ አይችልም፤ ፈሳሾችም አያሰጥሟትም። ሰው የቤቱን ሀብት ሁሉ ስለ ፍቅር ቢሰጥ ፈጽሞ ይንቁታል። እኛ ጡት የሌላት ታናሽ እህታለችን፤ ስለ እርሷን በሚናገሩባት ቀን ለእህታችን ምን እናድርግላት? እርሷ ቅጥር ብትሆን የብር ግንብ በላይዋም እንሰራለን፤ ደጅም ብትሆን በዝግባ ሳንቃ እንከባታለን። እኔ ቅጥር ነኝ፣ ጡቶቼም እንደ ግንብ ናቸው። በዚያን ጊዜ በፊቱ ሰላም እንደምታገኝ ሆንሁ። ለሰሎሞን በብኤላሞን የወይን ቦታ ነበረው፤ የወይኑን ቦታ ለጠባቂዎች አከራየው፤ ሰው ሁሉ ለፍሬው ሺህ ብር ያመጣለት ነበር። ለእኔ ያለኝ የወይን ቦታ በፊቴ ነው። ሰሎሞን ሆይ፣ ሺሁ ላንተ፣ ሁለት መቶውም ፍሬውን ለሚጠብቁ ይሆናል። በገነቱ የምትቀመጪ ሆይ ባልንጀሮች ያንቺ ቃል ያዳምጣሉ ቃልሽን አስሚኝ ውዴ ሆይ ፍጠን በቅመም ተራራ ላይ ሚዳቋን ወይም የዋላን እምቦሳ ምሰል